የሃይማኖትና የእምነት መሪዎች ኢትዮጵያ በዓለም ካሉ ሁሉ ሰዎች አማኞች ያሉባት ሀገር መሆኗን በቅርቡ የተደረጉ ጥናቶች አስታውሰዋል። ሁሉም ተወቃሽ ባይሆንም እየተሰራ ያለው ግፍ ግን ከሌሎች የባስን ጨካኝ መሆናችንን እያሳየ ነው። አሁን ባለንበት ዘመን ጎረቤት ጎረቤቱን በመጥረቢያ በሰይፍ አልፎም በነፍጥ እያስፈራራ እና እየገደለ ያፈናቀለው ህዝብ ሲቆጠር በሌላው ዓለም ካለው የባሰ የዚችው የሀገራችን የኢትዮጵያ የዛሬ ክስተት ነው። የሃይማኖትና የእምነት መሪዎች ለዚህ ህዝብ ምን አስተማር ነው? እንዴትስ ልንመራው ነው? የዘላለሙን ሕይወት ጉዳይ ንቆ ኃላፊ ጠፊ የሆነውን ምድሩን ከንቱነት እያሰበ ወንድም ለወንድሙ፣ እህት ለእህቷ፣ ሰው ለሰው ጠላት የሆነው ስለምንድን ነው? ከእምነትህ በላይ የጎሳ የበላይነት ስሜት እንዴት በውስጡ በቀለ? እግዚአብሔር ሰውን ሁሉ እኩል እንደፈጠረው በሁሉም የእምነት ቤቶች የተሰበከ ይህ እንዴት በሰው አእምሮ አልተቀረጸም? የሃይማኖትና የእምነት መሪዎች ሆይ ይህ የእርስ በርስ የመጠላላት መንፈስ ከሰው ልጆች ልቦና ወጥቶ ወደማይመለስበት መሸጥ የሚቻለው እና ህሩያን የሆኑ ምንታዊ የሌላቸው ዜጎች ማፍራት የሚቻለው እናንተ ራሳችሁ በመጀመሪያ በዚህ መንፈስ ስትመሩ እንደሆነ በምንጠቀመው የሃይማኖት መጽሐፍ ሁሉ የተገለጸ ሀቅ ነው። የእኔ መሆናችሁ የሚታወቀው ስትፋቀሩ ነው የሚለው ቃል የታመነ ነው። በክርስትናውም ሆነ በእስልምና ያላችሁ፣ በሌላም እምነት ያላችሁ የእምነቱ መሪዎች እናንተ የሰማይ መንግስት የበለጠው ንጉስ አገልጋዮች መሆናችሁን እያስተማራችሁ በምድራዊ ፖለቲካ ሲለዋወጥ የምትለዋወጡ መሪዎች ሲቀያየሩ እናንተም ከፖለቲካው አካሄድ ጋር የምትቀያየሩ ከሆነ ትውልዱ አክብሮ ለመከተል ይቸግረዋል። አልፎም ስንዴ የነበረው ሁሉ ወደ እንክርዳድ የተለወጠ ለእውነተኛ ሰሪዎች ስራ ማብዛት ይሆናል። ለኢትዮጵያ ቃል ኪዳንም ዳጥ፣ መሰናክል፣ እንቅፋትን ይተክላል። መሪዎች የእውነትን፣ የመልካምነትን፣ የቅንነትን፣ የመተሳሰብን የመዋደድን መንገድ የሚያውቁ በመንገዱም የሚሄዱና መንገዱን የሚያሳዩ ሊሆኑ እንደሚገባቸው የሁሉም ልብ ሊያስተውለውና ሊተገብረው የሚገባ እውነት ነው። ይህ ካልሆነ ግን ሰዎች መልካም ግብራቸው ወደ አውሪያዊ ባህር ይለወጣል። ቀድመን ያየናቸው ከሰብዓዊነት ግብር የማይጠበቁ ግፎች ፈጸመር በሰብዓዊ ትርጉም ንሶደውና እንደ ዳርዊን አባባል እውነትም ሰው ከዝንጀሮ የመጣ ነው ያሰኛል። ዝንጀሮ እስከሚያድግ ከአባቱና ከእናቱ ስር ይከተላል። ሲጎርምስ አባቱ የረገጠውን ኮቴ መሬት ይረግጣል። አሁን የአባቱን ፈለግ ለመከተል ሳይሆን ከአባቱ ለመፎካከር ነው። ልክ እግሩ በአባቱ እግር ኮቴ ልክ ሲሆን አባቱን ይዋጋል፣ ለመግደል ይነሳል። የአባቱን ሚስት እናቱን ነጥቆ ያገባል። ዛሬ በምድራችን የሚሠራው አፀያፊ ክስተት ከዚህ የባሰ ነው። ይህ ክፉ ባህሪ በእምነት መሪዎች በአገር ሽማግሌዎች አባቶችና እናቶች ካልተመከረ ውጤቱ እየታየ ነው ለመምከርም ራስን መምከር ቀዳሚ ተግባር መሆኑ እሙን ነው የታወቀ የሃይማኖትና የእምነት መሪዎች ፈጣሪ እንደሰጣቸው ኃላፊነት ኖላውያን ናቸው የመንጋው ጠባቂዎች ካልጠበቁት ደግሞ ተጠያቂዎች ይሆናሉ ስለዚህም ህዝቡን በተባረከ አስተሳሰብ መንገድ ሊመሩት ግድ ነው ማሐኪያን ሆነው መሐኪ ያደርጉት ዘንድ የሚራሩ ሆነው የሚራራ መሐሪያን ሆነው የሚምር አዛኞች ሆነው የሚያዝን ይቅር ባይ ሆነው ይቅር የሚል ፈዋሾች ሆነው የሚፈውስ ስርየት ያለው ዜጋ ይቀርጹ ዘንድ የሃይማኖት ምስጢርና የመሪነት ተግባሩ ይህ ነው። የማንነትን ትርጉም ፍለጋ በመምህር ዘበነ ለማ ዶክተር። የዛሬውን ዝግጅት እዚህ ላይ ጨረስኩኝ። በሚቀጥለው በሌላ ታሪክ እስከምንገናኝ ጤና ያስጥልኝ። ደና ቆዩ። የሃይማኖትና የእምነት መሪዎች ኢትዮጵያ በዓለም ካሉ ሁሉ ሰዎች አማኞች ያሉባት ሀገር መሆኗን በቅርቡ የተደረጉ